አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አሜን። መስከረም 21 ቀን ብዙኅን ማርያም ወይም እመቤታችን የበዓሏ መታሰቢያ ነው። ዳግመኛም በዚህ ችለት አስቀድሞ ኃይለኛ ስራየኛ ጠንቋይ የነበረውና በኋላም አምኖ ለክርስቶስ ምስክር ሆኖ አንገቱን የተሰየፈው ቅዱስ ቆጵርያኖስ በሰማዕትነት ያረፈበት ዕለት ነው። ቆጵርያኖስን ያሳመነችውና ስሟ በተጠራበት ቦታ ሰይጣናት እንደ ትቢያ በነው የጠፉት ድንግሊቱ ዮስቴና ዋናም ከሰማዕትነት ያረፈችው በዚህ ዕለት ነው። ዳግመኛም ይችለት የከበሩ ሃይማኖታቸው የቀና ሶስት መቶ አስራ ስምንቱ አበው ሊቃውንት በሶስት መቶ ሀያ አምስት ዓመተ ምሕረት አሪዎስን አስተምረው ለመመለስ በኒቅያ የተሰበሰቡባት ዕለት ናት። የጉባኤው ፍጻሜ ዓመታዊ መታሰቢያ በዓሉ ኅዳር ዘጠኝ ነው። የጌታችን ቅዱስ መስቀል ጊሸን ደርቤ ከርቤ የገባበት ዕለት ነው። ከሰባ ሁለቱ አርዴት አንዱ የሆነው ሐዋርያው ቅዱስ ጢባሪዮስ እረፍቱ መሆኑን ስንክሳሩ በስም ይጠቅሷል። ቅዱስ ቆጵርያኖስና ድንግሊቱ ዮስቴና። ይህም ቆጵርያኖስ አስቀድሞ ከአዲና ስራየኛ ነበር። እንዲያውም ለስራየኞች ሁሉ አለቃቸው ነበር። እዚህም በጥንቆላ ስራው ከመመካቱ የተነሳ ራእይ በማድረግ የሚስተካከለኝ ካለ ልይ እስቲ በማለት ወደ አንጾኪያ አገር ሄደ። ቆጵርያኖስም አንጾኪያ በገባ ጊዜ ወሬ ሁሉ በአገሪቱ ተሰማ። በአንጾኪያ የሚኖር አንድ ወጣት በመልኳ እጅግ ውብ የሆነችውን ወጣት ዮስቴና ወደ ቤተ ክርስቲያን ስትሄድ እያያት እጅግ አድርጎ ወደዳት። ነገር ግን እርሷ የክርስቶስ ሙሽራ ናትና እሺ ልትለው ስላልቻለች ሊያገኛት አልቻለም። ገንዘብ በመስጠት በጉልበት በማስፈራራት በስራይ ስራ በእነዚህ ሁሉ ሊያገኛት ስላልቻለ ወጣቱ አሁን የቆጵሪያኖስን ወደ ከተማው መምጣትና ዝናውን በሰማ ጊዜ ደስ ብሎት ሄዶ ዮስቴናን እጅግ አድርጎ እንደወደዳትና ሊያገኛት እንዳልቻለ ነገረው። ቆጵሪያኖስም ያንን ወጣት እኔ የልብን ይፈጽምላለሁ አትዘን፣ አለው። ከዚህም በኋላ ቆጵርያኖስ ድንግሊቱን ዮስቴናን እንዲያመጧት በስራዩ የአጋንንትን ሥራይት ላካቸው። እነዚያ አጋንንትን በስራይ ወደ እርሷ ተላኩ። አጋንንትም ወደ ድንግልቷ ዮስቴና በፍጹም ሊቀርቧት አልቻሉም። ምክንያቱም እርሷ ዮስቴና በጾም በጸሎቷ የጸናች ናትና፣ ከጸሎቷ የተነሳ አጋንንቱ ተቃጠሉ። ቆጵርያኖስ በስራዩ ኃይል ዮስቴናን ያመጡለት ዘንድ ደጋግሞ ላካቸው። ነገር ግን አጋንንቱ ቅድስ ዮስቴና በፍጹም ሊቀርቧት አልቻሉም። ከዚህ በኋላ ቆጵርያኖስ ሁሉንም አጋንንት ጠርቶ ድንግል ዮስቴናን ይዛችሁ ካላመጣችሁልኝ እኔ ከእናንተ ተለይቼ ክርስቲያን ሆናለሁ አላቸው። ከዚህም በኋላ የሰይጣናት አለቃ ቆጵርያኖስን ሊሸነግለው አሰበና ከሰይጣናት ውስጥ አንዱን ሰይጣን ዮስቴና ተመስሎ ለቆጵርያኖስ እንዲታየው አደረገ። ሰይጣኑም አለቃው እንዳዘዘው እንዲሁ አድርጎ ወይም ዮስቴናን መስሎ ተዘጋጀ። ሰይጣኑም ለቆጵርያኖስ ኖ የሚያወጣውን ዮስቴና መጥታለች አለው። ቆጵርያኖስም እውነት ዮስቴና የመጣች መስሎት እጅግ ደስ ብሎት ሊቀበላት ተነሳ። ዮስቴና አሪያ የተመሰለውንም ምታት ባየ ጊዜ የሴቶች እመቤት ዮስቴናዊ መምጣትሽ መልካም ሆና አላት። ቆጵርያኖስም የቅድስት ዮስቴናን ስሟን መጥራት በጀመረ ጊዜ በእርሷ ተመስለው ሰይጣን እንደ ጢስ በኖ ጠፋ። ቆጵርያኖስም በዚህ ጊዜ የሽንገላው ምክንያት ምታት ሁሉ ከንቱ እንደሆነ አወቀ፣ አስተዋለ በልቡ እንዲያለ ስሟን በጠሩበት ቦታ አጋንንት እንደጢስ የሚበኑ ከሆነ በቅድስት ዮስቴና ፊት ሊቆሙ ሊሸነግሏት እንዴት ይቻላቸዋል አለ ይህንንም ብሎ ወዲያውኑ የጥንቆላ መጽሐፍቶቹን አቃጠላች ሄዶም ቅድስት ዮስቴናን አገኛትና ሰገደላት እርሷም ሃይማኖትን አስተማረችውና ወደ ሊቀጳጳሳቱ ጳጳሳቱ ዘንድ ሄዶ ንሳ ገብቶ ተምሮ አምኖ ተጠመቀ የምንኩስና ልብስንም ለበሰ ከጥቂት ጊዜ በኋላ ሊቀጳጳሳቱ ጳጳሳቱ ዲቁና ሾመው አገልግሎቱን ና መንፈሳዊ የተጋድሎንም ባየ ጊዜ ዳግመኛም ቅስና ሾመው። ቆጵርያኖስን በተጋድሎና በአገልግሎት ከኖረ በኋላ ምግባሩ፣ ሃይማኖቱ፣ ትሩፋቱ ከፍ ባለ ጊዜ በምዕራባዊቷ ግዛት ኤጲስቆጶስነት ተሾመ፤ ዮስቴናንም ወስዶ ለደናግል ገዳም እመምኔት አደረጋት። በግርጣግና የቅዱሳን ስብሰባ በሆነ ጊዜ ቅዱስ ቆጵርያኖስ ከጉባኤው አባላት አንዱ ነበር። ከብዙ ወራት በኋላም ከአዲው ንጉሥ ዳክስም ስለ ቅዱስ ቆጵርያኖስና ጋርና ለቅድስት ዮስቴና ያሰማ ሰማ። ንጉሡም ወደ እርሱ አስመጣቸውና የክብር ባለቤት ክርስቶስን ክደው ለጣዖት እንዲሰግዱ አዘዛቸው። ቅዱስ ቆጵርያኖስና ቅድስት ዮስቴና ግን የጌታችንን አምላክነት ክብር በመመስከር ጣዖታቱን ረገሙበት። ንጉሡም እነርሱ ክርስቶስን በማመን እስከ መጨረሻው ድረስ መጽናታቸውን ባየ ጊዜ ልዩ ልዩ በሆኑ ጽኑ ስቃዮች እጅግ አድርጎ አሰቃያቸው። በመጨረሻም ማሰቃየት በሰለቸው ጊዜ የቅዱስ ቆጵርያኖስን ቅድስት ዮስቴናን እንዲሁም የሌሎች ሶስት ወንዶችን በየተራ ራስ ራሶቻቸውን በሰይፍ አስቆረጣቸውና የሰማዕትነታቸው ፍጻሜ ሆነ። የቅዱስ ቆጵርያኖስና የቅድስት ዮስቴና ረድኤት በረከታቸው ይደርብን፣ በጸሎታቸው ይማረን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ላያሉ አምላክ ለልዑል እግዚአብሔር ክብር ምስጋና ይዋው። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩም ፈቃድከ በከመ በሰማይ